እሺ፣ ሰላም እንዴት ናችሁ? ሰላም ነው። አሁን በኢትዮጵያ በጣም የሚያሳዝን አንድ ክስተት ተፈጽመዋል። ታዋቂው የኦሮምኛ ዘፋኝ የግጥም ደራሲው ሀጫሉ ሁንዴሳ ተገድለዋል የሚል ወሬ ሰምተናል። በገላን አካባቢ የታጠቁ ሰዎች እያሳደዱ በመጨረሻም በጥይት መጥተው እንደገደሉት ሁላችን ሰምተናል። ተረጋግጠዋልም። በዚህ ላይ ፖሊስ ያለው ነገር ባይኖርም እንደተገደለ ግን ሁላችን አድምጠናል። አሁን እዚህ ላይ እንደተገደለ ምናምን ሳይሆን ማን ገደለው፣ ማንስ ይገድለው ይችላል፣ ለምንድን ነው የተገደለው የሚለው አንድ ፖይንት ግን ሁላችን መስማማት ያለን ይመስለናል። ስለዚህ ይሄ የራሴ ሀሳብ ነው። እኔ የራሴ ሀሳብ አቀርባለሁ። ያው ግልጽ ነው። ሀጫሉን የሚገድሉ ሰዎች ኢትዮጵያ እንድትበታተን የሚፈልጉ አንድ እንድንሆን የሚፈልጉ የፖለቲካ ቁማር ለማግኘት የሚፈልጉ ሰዎች ናቸው የሚገድሉት። እስፐሻሊ በኢትዮጵያ ትልቁ ሁለቱን ትልቁ ብዙ ተከታይ ብዙ ብሔር ያላቸው አማራውና ኦሮሞ አንድ እንዲሆን የማይፈልጉ ሰዎች ለፖለቲካ ድራማ ያደረጉት ነው። ይህ ግልጽ ነው። ማፍረጥረጥ አለብን። ይህ ከማንም ኢትኒክ ግሩፕ ከማንም ዘር ከማንም ብሔር የሚያያዝ ነገር የለውም። ለአካፋ አካፋ እንበለው። ሀጫሉ ከህወሓት ውጪ ሌላ የሚገድለው የለም፣ ወደድክም ጠላ፣ ይህ ሆን ተብሎ የተደረገ ነው። በቃ ሶስት አራት አላማዎች አሉት። ለምን ነው ሀጫሉ ሰሙኑን በሚዲያ ወጥቶ ስለ ሚኒሊክ መጥፎ ነገር ሲናገር የነበረው? ሀጫሉ የታሪክ ምሁር ነው? ሀጫሉ የተካዋሚ ድርጅት ነው? ሀጫሉ ዘፋኝ ነው። በዘፈኝ ስሜቱ ይነግር መንገድ ይችል ነበር። ግን ሆን ብለው እሱ እንዲበላ ራሳቸውን ገድለው መጨረሻ ላይ ሁለቱን ህዝብ ኢትዮጵያን ሰላም እንዳታገኝ ለማበጣበጥ ከዛ እኛ ተከፋፍለን እርስ በእርሳችን ሲሪያና ሶማሊያ እንድንሆን የተደረገ ሴራ ነው። ስለዚህ ኢትዮጵያውያን በዚህ ላይ ቆም ብለን ማሰብ አለብን። ይህ ከማንም ብሔር ጋር የሚያያዝ ነገር የለው። ለዛ ነው እኔ ደጋግሜ ሁላችን ደጋግመን የምንናገረው የኢትዮጵያ ህዝብ፣ ህወሓት ካልጠፋች ኢትዮጵያ ሰላም አታገኝም። ነገ ጠዋትም ሌላ አዳዲስ ዜናዎች እንሰማለን። ገና አዳዲስ ዜናዎች ከዚህ የባሱ ገና መግደል ይቀጥላል። የህወሓት አክቲቪስቱ ዶክተር ዘጻአት ምን ብሎ እንደጻፈው እዩ። የህወሓት አፈቀላጤው ዘጻአት ኢሚዲየትሊ ምን ብሎ እንደጻፈ እዩት። ቴዲ አፍሮ ነገ የአባይ ዘፈን ስለሚዘፍን አማራው ሀጫሉን ገደለ ብሎ ነው የጻፈው። ዩሲ ከየት ከማን ከማን ጋር እያያያዙት እንዳሉ እሰቡት። እንግዲህ ስለዚህ እኛ እየተሸውድን ነው፣ ኢትዮጵያውያን እኛ ሰላም አናገኝም። የተከበርክ የኦሮሞ ህዝብ፣ አሁንም ረጋ ብለህ አስተውል። አሁንም በሌላ ብሔር ላይ ጣት እንዳትቀስር። አሁንም የኢትዮጵያ አደጋ ህወሓት ነች፣ ሌላ የለም። በእርግጠኝነት ነው የምነግራችሁ። በእርግጠኝነት የህወሓትን ክፋት የማያውቅ ካለ እውነት ሊመስለው ይችላል። ሌላ አይገድለው፣ ሀየሎምን ገድላለች። እንኳን አጫሉ ከእሷ ጋር አስራ ሰባት ዓመት ሙሉ የተዋጋ ለእሷ የደማ ሀየሎምን ገድለዋለች። በረሻዕብያን ገድለዋለች። ስለዚህ አሁን ቆም ብለን እናስብ። በስሜት አንነዳ ሁለቱን ብሄር ኦሮ አማራ አንድ ስለሆነ ነው ህወሓት ከመላው ኢትዮጵያ ተጠራርጋ የተባረረችው። ስለዚህ ወደ ቤተ መንግስት ለመመለስ ያላት ብቸኛው አማራጭ አማራውና ኦሮሞው እንዴት ነው የሚባላው ተብሎ በስትራቴጂ ተይዞበታል። በስትራቴጂ ተይዘዋል፣ እየተመከረ ነበር መቀሌ ላይ፣ በጀት ተበጅተዋል። ይህ እውነታ መናገር አለብን። ይህ ሀቅ መናገር አለብን ስለዚህ ሀጫሉ አሁንም ማንም አይገድለው መቶ ፐርሰንት እርግጠኛ ነኝ ማነው የመግደል ኤክስፔሪያንስ ያለው ማነው እጁ ረዥም ማነው ትጥቂ ትጥቅ ያለው ማነው ነው ሀያ ሰባት ዓመት ሙሉ ሲያሳድድ በሲስተም ሰዎች ሲገድል የነበረ አንድ ሁለት ዓላማ ነው አሁን የሀጫሉ መገደል ህወሀት በኢትዮጵያ ያሉ ተጋሩ እንዲመቱ ትፈልጋለች እንዲጨፈጨፉ ትፈልጋለች ትናንትም ሰርታለች ውስጥ ለውስጥ እያሰረች ነው ለምን እዛ ከተጨፈጨፉ ይኸው ኢትዮጵያ የምትባል አገር ሀገርህን አደለም መኖር አትችልም ስለዚህ ና ተገንጠል ለማለት የተደረገ ሴራ ነው ሆን ተብሎ ቴዲ አፍሮ ነጠላ ዜማ በሚለቅበት ተቀነባብሮ በህወሓት በነ ጌታቸው አሰፋ በነ ስብሓት ነጋ የተቀነባበረ ጥቃት ነው። እመነኝ ኦሮሞ፣ እመነኝ አማራ፣ እመነኝ ኢትዮጵያዊ። ይህ እውነታ ነው። ይህ ሀቅ ነው። ይህ ምስኪን ዘፋኝ ለፖለቲካ ቁራ ቁማር የተጠቀመችው ራሷ ህወሓት ረዥም እጅ አላት። እሷ ሌላ ነገ ሌላና ያለን እኛ ዋጋ ከፍለን የሚከፈል ከፍለን ህወሓትን እናጥፋ የምንለው ለዚህ ነው። አንተኛም በሰላም መተኛት አንችልም፣ ህዝባችን በሰላም አይተኛም። የትግራይ ህዝብ እንደ ትናንቱ በእነሱ ስሜት ተገፋፍተ ሌላ ቦታ እንዲጨፈጨፍ ነው የሚፈልጉት። ከተጨፈጨፈ እንገነጠላለን ይላል። ምክንያቱ የእነሱ ልጆች አሜሪካና አውሮፓ ነው ያሉት። የእነሱ ልጆች ትግራይ ውስጥ ልዩ ሀይል እየጠበቃቸው ነው ያሉ። ትግራይን ለመገንጠል ያላቸው ብቸኛ አማራጭ እንደዚህ እየተነኮሱ ትግራዋይ እንዲመታ ሁለቱም ብሔር እስፔሻሊ ኦሮሞና አማራ እንዲጣሉ ማድረግ ነው የነሱ አላማ። ምክንያቱ አይተናል። ሀያ ሰባት ዓመት ሙሉ የገዙን በዘር የለያዩን አማራና ኦሮሞ ስለለያዩ ነው። አሁን አማራና ኦሮሞ አንድ ሲሆን እነሱ ተባረሩ፣ ዞር በሉ ተባሉ። አማራ ደግሞ ምን አለ? ትግራይን አልነካም አለ። ኦሮሞ ውስጥ እንዴ ነውር ነው፣ ሰው አይነካም። ጉድ ፍቻ የምናሳድግ ትግራዋይን ምን አደረገን? ሌባው የቀኝ ጅብ ህወሓት ነው እንጂ ሲል ህወሓቶች ትግራዋይ እንዲመታ ሌላ ሴራ ዘየዱ። ይኸው ይኸው ሀጫሉን ዛሬ የገደሉት። ስለዚህ እንዋጠው፣ እንያዘው። ይህ ሀቅ ነው። ሌላ ማንም አልገደለው ሌላ ረዥም እጅ የለም። ህወሓት ነጭ ከግምት ምናምን አትወሉ፣ ግምት የለውም ይሄ ማንም ኃይል ሊገድለው አይችልም። ይህ ማንም ህፃን ልጅ የሚያውቀው የፖለቲካ ቁማር ነው። ማንም ህፃን ልጅ ገስ የሚያደርገው ነገር ነው። ጊዜ ተጠብቆ አባይን ከግብፅ ጋር እየተጨቃጨቀች ባለችበት ሀገራችን የአባይ ዘፈን ቴዲ አፍሮ እንዲዘፍን በተባለበት ጊዜ፣ አማራውና ኦሮሞ በተቀራረበበት ጊዜ፣ ሰላም መተንፈስ በምንጀምርበት ጊዜ ሆን ተብለው ኳልኩሌት አድርገው ያደረጉት ስራ ነው። ዋጠው ዋጠው። ይህ ሌላ ኃይል በምንም ተአምር ሊያደርገው አይችልም። አቅሙም የለውም፣ ሞራሉም የለውም፣ ዝግጁነቱም የለውም። አያዋጣውም አያዋጣው በፖለቲካ ኃይል ስናየው ለምሳሌ እንበልና ሌላ ኃይሎች ወይ ከአማራ በኩል ወይ ከኦሮሚያ በኩል እኮ አርገውት ብንል አያዋጣቸውም ኪሳራ ነው የሚበልጠው ለምን ሀጫሉ መግደል ማለት ማቃቃር ነው ሁለቱን ማለያየት ስለዚህ ሁለቱን እንዲለያየ የሚፈልገው ማን ነው በሁለቱን ህዝቦች ጥምረት የተመታው አሁንም የቀብር ስነ ስርዓቱ እየቀረበ ያለው ድርጅት ምን ማድረግ አለበት? ሁለቱን ህዝቦች አማራና ኦሮሞ ማጣላት አለበት። ትናንት ምኒልክ ጡት ይቆርጥ ነበር ብሎ በ23 ሚሊዮን ሀውልት የሰራ ድርጅት ዛሬ ኦሮሞና አማራው ለማጣላት ሀጫሉ እንደማይገድል ምንም ማረጋገጫ የለንም፣ ምንም ማረጋገጫ የለንም። ይገድለዋል ትናንት ምስል እየሰሩ ነበረ ኦሮሞውና አማራው እንዲጣላ እነሱ አራት ኪሎ ቁጭ ብለው አርባ አምስት ዓመት እንዲገዙ ከመቶ ምናምን አመት ሚኒሊክ ጡት ይቆርጥ ነበር ለኦሮሞ ብለው በሀያ ሶስት ሚሊዮን ነው ጨርጨር ላይ ኦሮሚያ የሰሩት። ስለዚህ እነዚህ ሰዎች በኢንፌሪሪቲ ኮምፕሌክስ የተጠቁ ናቸው። የበታችነት ስሜት ያላቸው ሰዎች ናቸው። አንዱ ብሄር ጋር አንዱ ብሄር ጋር በሰላም እንዲኖር አይፈልጉ። ኢትዮጵያ የሰላም እንቅልፍ እንድትተኛ አይፈልጉም! እነሱ ድምፃቸው መስማት የሚፈልገው የህፃናትን መሞት፣ የህዝቦች ከቦታ ወደ ቦታ መፍለስ፣ የዜጎች በአስፋልት በጥይት መገደል፤ ለእነሱ ይህ ደስታ ነው። ለእነሱ ይህ የሰላም እንቅልፍ ነው። ያ ጠፋ፣ አሁን የለም። ብሔር ብሔረሰቦች ችግራችን ፈተን አብረን እንስራ ኢትዮጵያን አንድ እናርጋት እያሉ ነው። ለእነሱ ይህ እንቅልፍ አይሰጣቸው። ታሪካቸው እንደዛ ይልማ የሀያ ሰባት ዓመት ታሪካቸው ስብሰባ ሲያደርጉ ህዝቡ እንዴት እናርገው፣ ህዝቡ እንዴት እናፋቅረው ሳይሆን ምን ብለን እንዴት እናጣላው፣ አማራው ከኦሮሞ እንዴት እናባላው፣ ኦሮሞው እና ሶማሊያው እንዴት እናጋጨው ትግራዋዊ በኢትዮጵያ እንዲጠላ ምናድረግ አለብን? የሀደል ታሪካቸው። እኛ እኮ ስለምንረሳ ነው አዲስ የሚመስለን። ይኸው አጫሉ አሁን ሰው ነን እንጂ ትናንት እኮ ብዙ ተገድለዋል። በኦነግ ሰበብ በየ ሆቴል እየገቡ ቦምብ አላፈነዱም? ስንት ሰዎች አልጨፈጨፉም? አልጨፈጨፉም ወይ ህገ መንግስት ሲጸድቅ እንደዚህ የሚጨፍረው ሰውዬ ሙስሊሙ መንገድ ዘዋ ጠብቀው ህወሓት አልገደለችውም? ከዛ ኦነግ ነው አልተባለም? ይህን አቅም እኛ እኮ ስለምንረሳ ነው። ስለዚህ አሁንም ቆም ብለን እናስብ። በእርግጠኝነት ከመቶ ፐርሰንት በላይ እኔ እርግጠኛ ነኝ፣ ይህ የሚያደርገው ህወሓትና ህወሓት ብቻ ነው። የሚያዋጣውም ለህወሓት ነው። ያዋጣል ስል ለፖለቲካ ክፋት ለፖለቲካ ቁማር እንጂ ሰው መግደል አያዋጣም። በእግዚአብሔር ዘንዳም ኃጢአት ነው። እኔ ራሱ መጀመሪያ ዜናው ስሰማ ቀልድ ነው የመሰለኝ፣ እውነት አላመንኩም። ለራሴ አስተኝት ምናም ብዬ ዝም ብዬ ነው በቃ የቀልድ ነው የመሰለኝ፣ አይደረግም ብዬ እንዴት ይደረጋል አስባለ። ስለዚህ አሁንም ኢትዮጵያውያን ገና የቤት ስራ አለን፣ ገና አልተጠናቀቀም እነዚህ ሰዎች በምድር እስካሉ በሰላም አንኖርም። ስብሐት ነጋ በሰላም በምድር እያለ እኛ ተያይዘን አናድግም፣ ተያይዘን አንኖሩ። ስለዚህ አሁንም የተከፈለ ኪሳራ ተከፍሎ ህወሓትን ለአንዴና ለመጨረሻ ጊዜ ማጥፋት አለብን። ካልሆነ ግን ያው ዛሬ አማራ ክልል ተገደለ፣ መቼ ነው ቆቦ ሁለት ሰዎች ተገደሉ፣ በየቀኑ የመግደል ዜና ነው የምንሰማው ሰማው በየቀኑ የመግደል ዜና ነው የሚሰማው። ይህ ልምድ ያለው ማነው? ነው እናውቃለን፣ ሁላችን ሌላ ልምድ ያለው የለም አያዋጣውም። በሐጫሉ መገደ በሐጫሉ መሞት በሐጫሉ አሳስኔሽን በጣም የሚጠቀመው ሆን ብሎ ያቀነባበረው ህወሓት ነው። ነገ ጥዋት ምክንያቱ ህዝቡ ይወጣል አማራውና ኦሮሞ ይባላል ብላ ነው የጠበቀቸው አይደለም ነቨር ባክ ኤገይን እንደዚህ ከተደረገማ ተሳክካላት ተሸወድን ማለት ነው ተሸወድን ማለት እሷ እንደዛ ነው የምትፈልገው እዩት አክቲቪስቶች ምን ብለው እየጻፉ እንዳሉ እነ ዘፃዓትን የፃፉት እዩ ዘፃዓትን የፃፈው እዩት በጣም የሚያሳዝናችው ነገር ነገ ጥዋት ታዋቂው ተዲ አፍሮ የአባይ ዘፈን ስለሚለቅ አማራው ሀጫሉን ገድሎ አደረ። አንዱ ደግሞ ምን አለ ቴዲ አፍሮ መቀለን ተደበቅ አሉት። ይሰው ይሲ እንዴት እያባሉ እንደሆነ አያችሁ? ቴዲ አፍሮ መቀለን ተደበቅ በሉት ምን ማለት ነው ይሄ? ኦሮሞ ተነስና ለቴዲ አፍሮ ግደል ነው ሌላ መልዕክት ያለው? ሀጫሉ ስለገደሉብን ቴዲ አፍሮን ግደል አያችሁ አያችሁ፣ ክፋታቸው። ኧረ እንንቃ፣ ኧረ እንንቃ ጎበዝ። ኧረ እስከ መቼ እየተሸወድ እንኖራለን? በቃ ታሪካችን እንዲሁን፣ እነዚህ ትንንሽ ሰዎች ይጫወቱብን፣ እነዚህ ዘር የሌላቸው እነዚህ ህሊና የሌላቸው እነዚህ በቁማቸው የሞቱ እየገደሉን ይኑሩ። ኧረ ተው፣ ኧረ ተው። እኛ ሀቅ ስንናገር ምናልኝ መሰለናት ትግራይ ህዝብን ግደሉት እያልክ ነው። ወጣኝ አልኩህ። አሁን ትግራይ ህዝብን አደረገ። ሃጫሉ የገደለው የትግራይ ህዝብ ነው እንዴ? ህወሓት ነች የገደለችው በሰለጠኑ ደህንነቶች ዋርጋ። የትግራይ ህዝብ ምስኪን አርሶ የሚበላ ነው። ኦሮሞ ያለው ኦሮሞ ለትግራይ አይነካም፣ ነክቶም አያቅም። አማራ ለትግራይ ነክቶ አያቅም። እናንተ ሌቦች፣ ውሸታሞች፣ እኔ እንደዚህ ብዬ ስለተናገርኩ ምን አላችሁ? ኦሮሞ ላይ ያሉ ትግራዮች ነገ ቢጨረሱ አንተ ዋስትና ትወስዳለህ? አይጨርስም፣ አይነካም። ውሸታሞች፣ ሌቦች፣ እናንተ ግን ፍላጎታችሁ ይህ ነው። የእናንተ ፍላጎት ብሔር ለብሔር ተጋጭተን ተባልተን እርስ በርሳችን ሰላም አጥተን እናንተ በኮንትሮውም በሁሉም ተቆጣጥራችሁ ሙድ እየያዘችሁ ለመሳቅ እየሳቃችሁ ለመኖር ነው። በጭራሽ አይሆንም። ለጊዜው ሊመስላችሁ ይችላል። በጭራሽ ኢትዮጵያ አትበተንም። በጭራሽ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በሰላም የምንኖሩበት ጊዜ ሩቅ አይደለም። የኢትዮጵያ ህልም እናንተ አታጨናግፉም። ስልጣን የላችሁም፣ ሞራል የላችሁ። ለጊዜው ግን ታደናብሩ ይሆናል። ለጊዜው ግን አንዳንዶቹ ታታልሉ ይሆናል። በታሪክ ግን ተወቃሽ ናችሁ። ብሔር ለብሔር ያጋጨ ሰው ለሰው እንዲገዳደል ያደረገ ታሪክ የለውም። እናንተ ግን ይህ ታሪክ ስራ ብላችሁ ይዛችሁታል። ዛሬ እኮ ምን እየተናገራችሁ እንደዋላችሁ አይተናል። በትግራይ ቴሌቪዥን ትግራይ ውስጥ ከህወሓት አባል ውጭ የሆነ ይገደል እኮ ብላችኋል። እነ ብርሃ ደስታ፣ እነ ነቢይ ሱሑል ሚካኤል፣ ሌሎችም በአደባባይ ይገደል እኮ ብላችኋል። ዛሬ ደግሞ ሚስኪኑ ዘፋኝ ለእናንተ የፖለቲካ ቁማር ብላችሁ ገደላችሁት። ራሳችሁ ገድላችሁ ራሳችሁ ይኸው እያነሳሳችሁ ነው። በጣም ያሳዝናል። በጣም ያሳፍራል። እናንተ በሰው ደም የምትቀልዱ አውሬዎች፣ እናንተ ደም ካላያችሁ ህሊናችሁ የማይረካ ዲክታተሮች፣ እናንተ ከበረሃ ጀምራችሁ በሰይጣኒዝም የመጣችሁ ኮሚኒስቶች እረ፣ ተው ይቻ ሀገር ምንድ ነው ያደረገቻችሁ? ኢትዮጵያ ለእናንተ ምንድነው የበደለችው? የኢትዮጵያ ህዝብ አይደል ለ27 ዓመት ተሸክሟችሁ የኖረው? ምን አለበት በዚህ በኮሮና ጊዜ ችግሩን መከራውን ተቀብሎ እንኳን ቢኖር በሰላም። አሁን እኮ ሌላ ችግር ነው ያለው። አሁን ለፖለቲካ ጥቅም አሁን የፖለቲካ ፍጆታ ለመስራት ሌላ ስራ ይሰራል። በጣም ያሳዝናል። በጣም ያስለቅሳል። እውነት እናንተ ሰዎች አይደላችሁ? ግን በእርግጠኝነት ዋጋችሁ ታገኛላችሁ። ከፍተኛ ዋጋ ትከፍላላችሁ። አሁንም የኢትዮጵያ ህዝብ፣ ደግሜ ደጋግሜ የምነግራችሁ ስፔሻል፣ የኦሮሞ ወጣት፣ እነዚህ እስከ መቼ ነው እየተጫወትብህ የሚኖረው? እስከ መቼ ነው? ቆመን እናስብ። ይህ ጉ አሁንም ያደረገው ሌላ ኃይል የለም። በምድር ላይ ሌላ ረጅም እጅ የለው። ሌላ አያዋጣውም፣ ኪሳራ ነው። ቢያደርግ ራሱ ቢያደርግ ኪሳራ ነው፣ አያዋጣው። ማነው ግን የሚያተርፈው? ህወሓት ነው። ስለዚህ አሁንም ቆም ብለን ተረጋግተን እናስብ። መንግሥትም በዚህ ላይ ከፍተኛ የሆነ ክትትል በማድረግ ሀቀኛ የሆነ መረጃ ገዳዮችን በትክክል ቀርበው ህዝብ ፊት መሸፋፈን ምናምን ሳይኖር መረጃውን በትክክል መነገር አለበት። አደራ የምለው ግን አሁን ህወሓት አሸነፈችን የምንለው የሀጫሉ ሞት ተከትሎ ኦሮሚያ ወይ አዲስ አበባ ወይ ሌላ ቦታ ሌላ ነገር ከተደረገ ብቻ ነው እነሱ ባስተማማኝ ቦታ አክሱም ሆቴል ሁነው ዊስኪ እየተራጩ ይጨፍራሉ። ስለዚህ የእነሱ ማስጨፈሪያ እንዳንሆን ጥንቃቄ እናድርግ። የስብሀት ነጋ ማስጨፈሪያ እንዳትሆን የኦሮሞ ወጣት ጥንቃቄ አድርግ። ፍትህን ጠይቅ። ገዳዮች እነማን ናቸው ብለን ጠይቅ። እባካችሁ፣ እባካችሁ በዚህ ተነሳስታችሁ ግን በሌላ ብሔር ላይ እጃችሁ እንዳታነሱ። እጃችሁ ካነሳችሁ የህወሓት አላማ ተሳካ ማለት ነው ሀጫሉ ሁለተኛ ሞተ ማለት ነው። እውነት ነው የምነግራችሁ ሀጫሉ እንደዚህ ካደረጋችሁ ሁለተኛ ሞተ ማለት ነው። ተሳካላቸው እነሱ ማለት ምክንያቱ እነሱ የሚፈልጉት እርስ በርሳችን እንድንባላ እስፔሻሊ ኦሮሞውና አማራው አንድ እንዳይሆን ነው የሚፈልጉት። ስለዚህ አሁንም እኔ እኔ ምንም አይደለሁም። እኔ አንድ ሰላም ወዳድ አንድነት ወዳድ የምመኝ ኢትዮጵያዊ ነኝ። ሌላ ተውት። ስለዚህ እባካችሁ እባካችሁ እነሱ ባዘጋጁልን ወጥመድ ዘለን አንግባ። ቆም ብለን እናስብ። ለምን ይሄ ነገር ተደረገ? ለምን ሀጫሉ ወደ ሚዲያ ቀረቡት? ለምን ሀጫሉ ስለ አፄ ምኒልክ መጥፎ እንዲናገር ተደረገ? ከሳምንት በኋላ ለምን ተገደለ? እሱ በመገደል ውስጥ ተጠቃሚው ማን ነው የሚሉ ጥያቄዎች ጭንቅላታችን ውስጥ ያቃጭሉ፣ የጭንቅላታችን እንጠይቀው። ካልሆነ አንዲት ፍንጭ ይዘን ተነስተን ወደ እርምጃ የምንሄድ ከሆነ ህወሓቶች ያለሙት የሰሩት ስራ ተሳካላቸው፣ አሸነፉ ማለት ነው። በእርግጠኝነት እንደዛ ከሆነ ተመልሰው ወደ አራት ኪሎ ያንኮበክባሉ። አራት ኪሎን ይመኛሉ። ወደ ትናንቷ ኔትወርክ፣ ወደ ትናንቷ ጭቆና፣ ወደ ትናንቷ መሳቀቅ፣ ወደ ትናንቷ ግፍ፣ ወደ ትናንቷ ቃሊቲ፣ ወደ ትናንቷ ማዕከላዊ ትመለሳለህ። እያንዳንድ ስለዚህ ያለህ አማራጭ ምንድን ነው? ልዩነትህን ችለህ የእነሱን ሴራን በማጋለጥ ፍትሕ መጠየቁ አሁንም ደጋግሜ ልንገራችሁ ከህወሓት ውጭ ሌላ የሚያደርግ ኃይል የለም። በጨራሽ ሀጫሉ የገደለው ህወሓት ነው። መቶ ፐርሰንት። ምክንያት ይህ የህወሓት ባህርይ የማያቅ ያለ አይመስለኝ ህወሓት ሁሌ የመጠፋፋት ታሪክ ነው ያላቸው። ከስልሳ ሰባት ጀምረው አርባ አምስት አመታቸው የሰው ደም እየጠጡ ሰዎችን እያጠፉ የመጡ ሰዎች ናቸው። ጋይስ እመኑኝ። ስንቶቹ ተበልተዋል? ስንቶቹ ስንት ምሁራን ተገድለዋል? ስንት ታዋቂ ጫና ፈጣሪ ሰዎች ጠፍተዋል? ለሐየሎም ያራራች ህወሓት ለሃጫሉ ነው ትራራለት? ቁማር እኮ ነው፣ የፖለቲካ ቁማር ነው ይነሱ። ስለዚህ አሁንም እንረጋጋ። ልጁ በጣም የሚያሳዝን ልጅ ነው፣ ብሩህ ተስፋ የነበረው ነው። እውነት ለመናገር የኦሮሞ ድምፅ ነበረ። ህወሓትን ለመጣል በተደረገው ትግል ከቄሮ ጋር በመሆን ቀሽቃሽ በጣም ባለ ታሪክ ሰው ነበረ። ታሪክ ሁሌም እያስታወሰው ይኖራል። ምንም ችግር የለውም። ሞት ጀግና ነው የሚሞተው፣ ጀግና ይሞታል፣ ታሪኩ ግን አይሞትም። ሀጫሉ ጀግናችን ነው፣ የሁላችን ጀግናችን ነው። የማይረሳ ታሪክ ጽፈዋል የማይረሳ በኦሮሞ ታሪክ በኢትዮጵያ ታሪክ የማይረሳ ታሪክ ጽፈዋል። ቢያንስ ኦሮሞን አሽቀንጥሮ የጣለው እሱ ነው። የኦሮሞ ቄሮ በዘፈኑ አድርገው ለህወሓት እንዲገጥም ህወሓትን እንዲያሸንፍ ካደረጉ አርቲስቶች አንዱ ሀጫሉ ነው። ጀግናችን ነው። ጀግና ይሞታል። አሁን ድጋሚ ሞት የሚሆነው አሁን ድጋሚ ኪሳራ የሚሆነው እነሱን በሄዱት ተንኮል ከሄድን ነው። እነሱን በሰሩት ስራ እኛም ደግመን ከሄድን ነው። ስለዚህ ጨርሽ ያለው እንጠንቀቅ፣ እንጠንቀቅ። ተረጋግተን እንሰብ ማን ነው የሰራው? ለምን ተሰራ? ሆን ተብሎ ቀን ተጠብቆ ኳልኩሌት ተደርጎ የተደረገው ይህ የማስፈጸም አቅም ያለው የሀገሪቱ የደህንነት አካል ሀያ ሰባት ዓመት ሙሉ ሸምድዶ የሚያቅ ማንም ሰው በየት ገብቶ በየት እንደሚወጣ ጥናት ያለው እነ ጌታቸው አሰፋ ናቸው። የሚያውቅ ሀጫሉ ዛሬ የት ቡና እንደጠጣ የት እንደገባ የሚያውቅ እነሱ ናቸው። ማንም ሰው ዝም ብሎ ከመሬት ተነስቶ አይገድለው። ይህ ሁሉ ኢትዮጵያው በእያንዳንድ ታውቃለህ። ስለዚህ አሁንም እንረጋጋ። ወንድማችን መንግስተ ሰማያት ያዋርሰው። የገደሉ ሰዎች እውነት ዛሬ ሊያመልጡ ይችላሉ? እውነት ዛሬ የህሊና እርካታ ይኖራቸዋል? ግን የህሊና ጸጸት ነው። ሰው በመግደል የሚመጣ ደስታ የለም። ሰው በመግደል የሚመጣ ጥቅም የለም። ገዳይ ፈሪ ነው። ባይዘው የሚገድል ሰው ፈሪ ነው። በሀሳብ የማያምን ሰው ነው የሚገድለው። ህወሓቶችም ፈሪዎች ስለሆን ነው ያሁን ስንት ህዝብ የጨረሱት ስለዚህ እንደዚህ እናድርገው። አመሰግናለሁ። አሁንም በድጋሚ ሌላ የማድረግ አቅም የለውም። የገደለችው ህወሓት ነች። አማራ ወንድሜ፣ ኦሮሞ ወንድሜ፣ ኢትዮጵያውያን ሁላችሁ፣ ግን እጃችሁ እንዳታነሱ፣ እንዳትሸወዱ። ይህ ሴራ የተቀነባበረው ህወሓትና ህወሓት ብቻ ነው። አመሰግናለሁ። ጨርሻለሁ።